የፋኖ ልዩ ዘመቻ ኮማንዶዎች ራያ ቆቦ አባርጎ ላይ የዙፋን ጠባቂ ከፍተኛ አመራሩን ጨምሮ በመግደል ታላቅ ድልን ተጎናጸፉ። ተጠናክሮ በቀጠለው የህልውና ተጋድሎ የፋኖ ልዩ ዘመቻ የኮማንዶ አሃድ አባሎች ዛሬ ግንቦት 6 2017 ዓ.ም ራያ ቆቦ አባርጎ ላይ ጥቁር አስፋልት ላይ ደፈጣ በመያዝ በሁለት ፓትሮል ታጅበው ይጓዙ የነበሩ ከፍተኛ አመራሮች ላይ በከፈተው ተኩስ አመራሩን ጨምሮ በርካቶችን ሙሉ ለሙሉ ተደምስሰዋል። በዚህ ጥቃት ገጠው ዙፋን ጠባቂ መከላከያ ሰራዊት አንዋጋን በማለታቸው ከራያ አላማጣ ሁለት መኪና ፌዴራል ፖሊስ በማምጣት ቦታውን ለመሸፈን ተገደዋል። በበርካታ አካባቢዎችም መደበኛና የደፈጣ ጥቃት ተጠናክሮ ቀጥሏል። ከዚህ ጎን ለጎንም የተማረረውን የብርሃኑ ጁላ ሰራዊት በማስኮብለሉ ስራ ብዙ ውጤቶች እየተመዘገቡ ነው። በሌላ የህልውና ተጋድሎ የምስራቅ አማራ ኮር አንድና ሁለት እንዲሁም የልጅ እያሱና አሳምነው ኮር አህዶች በጋራ ከጠላት ጋር ከባድ ትንቅንቅ እያደረጉ ድልን እያስመዘገቡ ነው። ተጋድሎ በሰሜንና ደቡብ ወሎ በርካታ አካባቢዎች ከሦስት ኮር በተውጣጡ የተለያዩ አህዶች ያለማቋረጥ ለቀናት እያደረገ ሲሆን ምሽግ ለቆ ማጥቃት ለማድረግ የተንቀሳቀሰው የጠላት ኃይል በርካታ ሞትና ቁስለኛ እየጣለ ወደ ነባር ምሽጎቹ እየፈረጠጠ ይገኛል። ሰሞኑን ከባድ ትነቅነቅ ከተደረገባቸው ቦታዎች በተለይ ዛሬ ግንቦት 62017 ዓ.ም ተመረጥ ማለዳ ጀምሮ ደላንት አካባቢ ልዩ ስሙ ተንበኮ የተባለ ቦታ ላይ መሽግ ለቆ ለማጥቃት የመጣውን ጠላት ነበልባሎቹ ስበው በማስገባት በርካታ ኃይሉን የመቱበት ሲሆን እንደተለመደው ፍጹም ጓዳዊነት በተጻረረ መልኩ አስከሬንና ቁስለኛ ጥሎ የሄደ ሲሆን የሞቱትን የአካባቢው ማህበረሰብና ፋኖ በህብረት የቀብር ስነ ሥርዓታቸውን ፈጽመዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህወሃት ከፖለቲካ ፓርቲነት መሰረዙን ምርጫ ቦርዱ አስታወቀ። ህዝባዊ ወያኔ ሓርነት ትግራይ ህወሃት ከትናንትና ማክሰኞ ግንቦት 5 2017 ዓ ም ጀምሮ ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ምርጫ ቦርድ አስታወቀ። የምስረታው የወርቅ ዮቤልዮ ባለፈው የካቲት ወር ላይ ያከበረው ህወሃት ከፓርቲነት የተሰረዘው ቦርዱ ያዘዘውን የእርምት እርምጃ ተግባራዊ ባለማድረጉ መሆኑን ተገልጿል። ምርጫ ቦርድ ይህንን ውሳኔ ያሳለፈው ባለፈው የካቲት ወር መጀመሪያ ለፓርቲው የሰጠውን ቀነ ገደብ በዛሬው ዕለት መጠናቀቁን ተከትሎ ነው። ቦርዱ ይህንን ቀነ ገደብ ባሳወቀበት መግለጫው ህወሃት ጠቅላላ ጉባኤ ለማካሄድ የሚያስችል የቅድመ ዝግጅት ስራዎችን በሦስት ወራት ውስጥ እንዲያካሄድ ትዕዛዝ ተሰጥቶት ነበር። በአማራ ፋኖ ብሔራዊ ኃይል ጎጃም 9ኛ ክፍለ ጦር ስር የአባይ ሸለቆ ብርጌድ ሰራዊት ትናንትና ግንቦት 5 2017 ዓ.ም ባደረገው ማጥቃት በአገዛዙ ወታደሮች ላይ ከባድ ሰባዊና ቁሳዊ ኪሳራ አድርሷል ሲል የአማራ ፋኖ ብሔራዊ ኃይል በጎጃም አስታውቋል። ከጠዋቱ አንድ ሰዓት ገደማ የጀመረው ውጊያ እስከ 10 ሰዓት ድረስ የዘለቀ ሲሆን በርካታ የጠላት ኃይልን መደምሰሱ ታውቋል። በሌላ መረጃ የብልጽግና እጆች በአቸፈር እየተቆረጡ ነው። የሰሜን ጎጃም አስተዳዳሪ ያሰፋ ጥላሁን ቤተሰብ የሚስቱ ወንድም አይፈራም ጓዱና ድብቅ የጠላት ተልእኮ ይዞ ፋኖ ጋር በነበረው አንድ ላይ ያሰፋ ፋኖ በሚቆጣጠረው የአቸፈር ቀጠና ብልጽግና እየሰጣቸውን የሴራ ተልእኮ መልኪት በተባለ የአቸፈር በረሃ ማህበረሰቡን ሲያሰቃዩ ቆይተዋል። የማህበረሰቡን ምሬት የተረዳው የአቤ ጉበኛ ብርጌድ በረሃውን ወርዶ ከማህበረሰቡ ጋር በመወያየት እና በመቀናል ጀት አሰሳ በማድረግ አራት የወንጀሉ ተባባሪ ግብረ አባሮቹን የያዘ ሲሆን አይፈራም ጓዱ ሶስት ወንድሞቹን በመያዝ ከብልጽግና የተሰጣቸውን ተልእኮ መፈጸም የማይችሉበት ሁኔታ በመፈጠሩ ስለተረዳ ወንበር ጠባቂው ኃይል ሽፋን አድርጎለት መቀላቀል ችሏል። ነገሩ እንዲህ ነው። አይፈራም መጀመሪያ ተጠርጥሮ ይታሰራል። ወቅቱ የፍትህና ማህበራዊ አገልግሎት ሲሰጥ የነበረው አንን ላይ አሰፋ ነበር። ፋኖ የመረጃ መረቡን ተጠቅሞ እስር ቤት ውስጥ የመረጃ ሰው እንዲገባ ተደረገ። እስር ቤቱ ውስጥ አንን ላይ መርማሪ ሆኖ አይፈራም ታሳሪ ሆኖ ከባህር ዳር ከሚገኙ ወንጀለኛ የብልጽግና አመራሮች ተልዕኮ በመቀበል በአቸፈር ህዝብ ላይ የሚሰራው ግፍ ከፋኖ የመረጃ ክፍል ይደርሳል። እስር ቤት ውስጥ ከብልጽግና የተሰጣቸውን ግፍ ሲፈጽሙ ከርመዋል። ዓላማቸውም ህዝቡ በፋ ፋኖ እንዲማረር ማድረግ ነው። ለአብነት ያክልም ታሳሪዎችን በአሰቃቂ ሁኔታ በመግረፍ ብረት ጭምር በመጠቀም ማሰቃየት፣ ለብርጌዱ ገቢ የማይሆን ያለ ደረሰኝ የተሰበሰበ ከፍተኛ ገንዘብ ታራሚዎችን በመግረፍና በማንገራገር ማከማቸት፣ ትክክለኛ ወንጀል ሰርቶ የገባ ታራሚን ነፃ ነህ ብሎ በመልቀቅ ሰራዊቱና ህዝቡ ፍትህ እንደሌለ እንዲረዳ ማድረግ። በተደረገ ድንገተኛ ኦፕሬሽን የብርጌዱ ኦርዲናንስ የማያውቀው አራት የጦር መሳሪያ 1620 ተተኳሽ ዘጠኝ የእጅ ቦምብና 1 ሚሊዮን 300 ሺህ ብር ይያዛል። ከዚህ በመቀጠል በህዝባችን ላይ የተሰራውን ግፍ ለህዝባችን ብርጌዱ ካስረዳ በኋላ ጊዜያዊ ተመጣጣኝ እርምጃ ይወስድና ለተጨማሪ ምርመራ ተመልሰው እስር ቤት ይገባሉ። የብልጽግና ሴራና ሰንሰለት እንደቀጠለ ነው። ለሊት እስር ቤቱ ተሰበረ በሚል ተልካሻ ምክንያት እነዚህ ግፈኞች መልኬት በረሃ ገብተው ቀጣይ የብልጽግናን ተልኮ መፈጸም ቀጠሉ። አንን ላይ አሰፋ ብዙም ሳይቆይ ወደ ሚጫ ቤተሰቡ ጋር ከሄደ በኋላ ለብልጽግና እጅ ሰጠ። በመጨረሻም አይፈራም አራት ግብረ አባሮቹን በመያዝ የቦታውን አመችነት በመጠቀም ቀጣይ ተልኮ ማስፈጸም ቀጠለ። ከሰሜን ጎጃም አስተዳደር አሰፋ ጥላሁን ቤተሰብ ሰብለ ሆነው ተልኮ ፈጻሚ አይፈራም ጓዱ ተልኮ መስጠቱን ቀጠለ። ለፋኖ መረጃ ትሰጣላችሁ በማለት የአንድ ቤተሰብ አባላት የሆኑትን አባት በርሄ አለሙ ልጅ አግተው በርሄ አራስ ሚስታቸውን የዓለም ሥራ ሽፈራውን በአሰቃቂ ሁኔታ ገለዋል። በሌላ በኩልም ወፍጮ አለ በማለት አግተው 160 ሺህ ብር ተቀብለዋል። እኔ ነኝ ትክክለኛው ፋኖ በማለት ሌላ ፋኖ ነፃ አውጪ አይደለም በማለት ተልዕኮም እየፈጸሙ ይገኛሉ። የጠላት ኃይል ጋም እየተደዋወሉ ማማላ ወደተባለ ቦታ እንዲገቡ አድርገዋል። በመጨረሻ እውነትን መሰረት አድርጎ የተነሳው የአቤ ጉበኛ ብርጌድ በሌሊት ወደ መልኪት በረሃ በመሄድ አራት የአይፈራም ግብረ አባሮችን የያዘ ሲሆን አይፈራ ሰላም ጓዱን ከአሰፋ ጥላሁን በተሰጠው ትእዛዝ፣ ዳንግላ ዙሪያ አዋድራ ከሚገኘው የጠላት ኃይል ሽፋን በመሰጠት ወደ ቤቱ ብልጽግና ካምፕ እንዲቀላቀል ተደርጓል። አሰፋ ጥላሁንና አይፈራም ጓዱ በተመሳሳይ ቀን አሰፋ በኮሎኔል ታደሰ ሙሉ ነህ ብርጌድ አይፈራም በአቤ ጉበኛ ብርጌድ በወንበር ጠባቂው ኃይል ሽፋን ሰጭነት አምልጠው አንዱ ከበረሃ፣ አንዱ ከባህር ዳር ተገናኝተዋል። ብርጌዱ የአቤ ጉበኛ ነው። እውነት መነምናለች እንጂ አጠፋም። አቸፈርም ብርጌዱ በሚወስደው ሕግ የማስከበር ዘመቻ ከባንዳ ነጻ ይወጣል። የርካሽ ፓርቲ አጀንዳ ማስፈጸሚያ የሆነው ወንበር ጠባቂ ኃይል ይህንን ሁሉ ግፍ የሰራ አገዳይ ወንጀለኛ ነው ሽፋን ሰጥቶ የተቀበለው። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።